ሩታዬ የምንወድሽ የምናፈቅሽ የኛ ጀግና የኛ እልልት ዛሬ መልእክት አስተላልፋለች። በቲክቶክ ላይ ማለት ነው። ከእስማኤል ጋር ማለት ነው። ሩታዬ አንቺ ብቻ ሳቂልኝ ደስተኛ ሁሌ ልኝ መቼም እንዳይከፋሽ ሁሌም ሳቂ ና አንቺ ደግሞ ልትከፊ አንፈልግም። ሁሌም ሳቅሽ፣ ደስታሽ፣ ጨዋታሽ ነው የምንፈልገው ማለት ነው። አንቺ ሲከፋሽ እኛም ይከፋናል፣ ስትስቂ ደግሞ እኛም እንስቃለን ማለት ነው። የወጣም ወጣም ወረደ ምንም ሆነ ብቻ አንቺ ሳቂልን፣ አንቺ ደስተኛ ሆኝልን ነው ማለት ነው። አንቺ የሚያስደስትሽ ከሆነ ለእኛ ችግር የለም ማለት ነው። ሁሌም ሳቅ በሳቆኝልኝ ደስታ በደስታ ፍቅር በፍቅር ሰላም በሰላም ያድርግልሽ ማለት ነው። የእኛ ጠንበልል፣ የእኛ ማት ጠገቢ፣ የእኛ ጀግናው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለው። ወያላችሁ በሰላማችሁ ብዙ ዝትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ለምታበረታቱን ለምትሰጡኝ አስተያየት ከልብ አመሰግናለሁ። ውድ የአገሬ ልጆች ባላችሁ በሰላም ደስታ፣ ፍቅር፣ አንድነት ተመኘውላችሁ ማለት ነው። እንግዲህ ሩታዬ ዛሬ ከእስማኤል ጋር መልእክት ታስተላልፋለች ማለት ነው ያስተላለፈች መልእክት እንግዲህ ቲክቶክ ላይ ዋይረንግ ተልኮብኛል በማለት ሊንክ ኮፒ አድርጉልኝ በማለት መልእክት አስተላለፋለች ማለት ነው። የኛ ጠንበለን አይዞሽ ምን የመሰሉ ምርጥ እህቶችሽ አሉ ማለት ነው። አሁን ከፍ ያደርጉሻል የኔ እናት። አንቺ ብቻ ፏዘና ፈታ ሳቂልን ማለት ነው። ሳቅሽ ነው እንፈልገው እኛ ማለት ነው። አንቺ ስትስቂ እኛም ደስ ይነናል፣ ስትከፊ ስለሚከፈን ማለት ነው። አንቺ ብቻ ሁሉ ነገር ይመችሽ ማለት ነው። አለሙ ሁሉ ላንቺ ያደርግልሽ። ጣመበላላችን የኛ ጀግና፣ የኛ ልልት፣ የኛ ነብር ማለት ነው። አንቺ ያልሺው ነገር ሁሌም አለን ከጎንሽ። አይዞሽ ማለት ነው። ለዛውም ለአንቺ ሩትዬ አንቺ እኮ ታድለሻል። የታደለሽ ሴት እኮ ነሽ። የሴት በላይ እኮ ነሽ። ለአንቺ ማለት እህቶችሽ ምርጥ ምርጥ ጀግና ጀግና አሉ። ባልታ ማያሸንፋቸው ሽንፈትን ማያውቁ ጀግና እህቶች አሉሽ እንዳንቺ ማለት ነው። እና ለዚህ ያሰብሽ ነግ ብቅ እያደርጉልሻል ማለት ነው። የእኛ ጀግና ማለት ነው። በነገራችን ላይ ልታይ ከእስማኤል ጋር ብዙ ሰው ወዶታል ማለት ነው እውነት ለመናገር እስማኤልን ብዙ ሰው ተቀብሎታል ማለት ነው እኔ በፊት ከሄለን ጋር ይሰራ ነበር ምናምን እያሉ ነበረ ብቻ አላውቀውም ብዙ ልጆች በጣም ነው የሚያስቁት እውነት ለመናገር ማለት ነው የኛ ሰው እኮ የፍቅር ሰው ነው በዚህ አጋጣሚ ማለት ነው እውነት እኛ ስንባል የመዳም ቅመሞ ስንባል በጣም የዋህ ቅምር ጥነን እውነት እኔ ግራ እየገባኝ ነበር። እስማኤል ከመጣ ጀምሮ በቃ ሩታን እንዴት እንደሚያደርጓት ከእስማኤል ጋር ማለት ነው። ኧረ ጉድ! እውነቴ ነው። እውነት እናንተን ለመናገር እኔ ቃላት የለኝም ማለት ነው እውነት የሩታ ቤተሰቦች በተለይ የሩታ ፋሚሊ ና የሩታ አድናቂዎች በስምላ ትለይ ያላችሁ ጀግና ናችሁ ማለት ነው አላህ ይጨምርላችሁ በዚህ አጋጣሚ ማለት ነው የመጣ ሰው ቢመጣ በቃ ከሩታ ማለት ነው የምትቀበሉት ነገር በጣም ነው የሚገርመኝ ማለት ነው ለዛ ኮ ነው ሩታን ሁሉን የሚወዳት ሁሉን የሚነግድባት ማለት ነው በቃ ሩታ ከሌለች ምንም ነገር እንደማይሞቅላቸው እያወቁ ሩታ የረገጠችበት ሁላቸውም ዩቱበሮች የሚከታተሏት ማለት ነው ምክንያቱም በቃ እናንተም ጀግና ናቸው እውነት ለመናገር ማለት ነው። የአብረሽ የሩታ ፋሚሊዎች በጣም ትለያላችሁ እናንተ እውነት ፋሚሊ እንደዚህ እንኳን አያስብም እናንተ እንደምታስቡና እንደምትጨቁነቁላት ለሩታዬ ማለት ነው። ሩታ ደግሞ የምትወደድናት የሚወደድም ሰው ሰጥቷታል ማለት ነው። እና ተባረኩ፣ በያላችሁበት ላይ ይጠብቃችሁ ነው ምለው። እውነት ሩታ ለማስደሰት እና ሩታ ዓለም እንዳታለቅ ስለፈለጋ ብዙ ነገር ታደረጋላችሁ፣ ብዙ ትጣጣራላችሁ ማለት ነው። ሩታ ደግሞ በዛ በቃ ደህነን ነው የምትለው፣ ጀርባው ነው የምትነፋው ማለት ነው። አረ ይመቻችሁ፣ ምንም ነገር አይንካችሁ። እውነት የሰውን ደስታ የሚያስደስተው ሰው የሰውን ደስታ የሚቀበል ሰው ሁሌም ከጎኑ ደስታውን ሙላለት ነው የሚለው። እና ሰውን ስትቀበሉ ሰውን አቀባበላችሁ በጣም ደስ ነው የሚለው። ቲክቶክ መንደር ዛሬ ራሱ ሩታ እና እስማኤል በቃ ሙልት አድርገውታል ዩቱብ ማለት ነው። እና በዚሁ አጋጣሚ በጣም መልካም መልካም እህቶች አሉሽ ሩታዬ፣ ታድለሻል አድሎሻል ማለት ነው። እና ሁሉንም ነገር አሟልቶ ሰጥቶሻል፣ ደጉንም ክፉንም በቃ ሁሉም ነገር አማልቶ የሰጠሽ ልጅ ነሽ ማለት ነው። እንዳንቺም ደግሞ ምርጥ ምርጥ እህቶች አሉ። እንግዲህ ለዚህ ነገር አይክፋሽ። በነገራችን ላይ እኔ ምን እንደሆነ አልገባኝም፣ ብቻ ስሙ ስጽፈው ራሱ አልመጣልኝም ቲክቶክ ላይ ማለት ነው። እና እባካችሁ ስሙት የኮሜንት ስራ አስቀምጡልኝ ማለት ነው። እኔ ገብቼ ስሞክራ ወንቢ ብሎኛል ማለት ነው እና በቀጣይ እስከምንገናኝ ደግሞ በያላችሁ በት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ሩታዬ ነገም ዛሬም ሳቂልኝ ይመችሽ፣ ሳቅሽና ደስታሽን ፍቅርሽን አይለይሽ። ሁሌም እንደዚህ ጀግና ሆነሽ በርትተሽ ወጥቀሽ እንዳትቀሪ ፏዘና እያልሽ ደግሞ ናይልን ማለት ነው እኛ አንቺ ስትመጪ ነው በጣም ደስ የሚለን የምንስቀውም እና አንቺ ሲከፋሽ ነው እኛ የምንከፋው፣ ማለት ነው። መቼም እንዳይከፋሽ። ለጠላቶች ደግሞ እንደዚህ እየሳቅሽም ቢሆን ምድግ እያርሽ አሳያቸው። ላለው ቤተሰቦች የነበረን ቆይታ ይሄንን ስል ነበር። ባይ ባይ